ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል የእለቱ ዘገባችን ተጀምሯል በቅድሚያም አበይት ነጥቦችን እነሆ በኦሮሚያ ክልል ዛሬ ማለትም በሀያ ሰባት ሰባተኛ ወር ሁለት ሺ አስራ ሰባት ዓመተ ምህረት አንድ አውቶቡስ ሙሉ ሰዎች መታገታቸው ተሰምቷል እናንተ ሙሉን የምታደምጡት ይሆናል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 በኦሮሚያ ክልል ዛሬ ማለትም በ27 ሰባተኛ ወር 2017 ዓ.ም ከጎሃ ፂዮንና ቱሉ ሚሊክ ማዕከል አንድ አውቶቡስ ሙሉ ሰው ታፍነው መወሰዳቸውንና በተተኮሰ ጥይትም ተሳፋሪ ህይወት ማለፉን ተሰምቷል። በዚሁ አካባቢ በቅርቡ አንድ አውቶቡስ ሙሉ ተሳፋሪ ታፍኑ ተወስዶ ለአንድ ሰውም እስከ አንድ ነጥብ አምስት ሚሊዮን ብር እንዲከፍሉ መጠየቃቸውም ይታወሳል። የሸዋሊድ በዓል በሀረር ከተማ በድምቀት መከበር ጀምሯል። በዓለም አቀፍ የማይዳሰስ ቅርስነት የተመዘገበው የሸዋሊድ በዓል በዛሬው ዕለትም በሀረር ከተማ በድምቀት መከበር ጀምሯል። ክብረ በዓሉን የሀረሪ ክልል ርዕሰ መስተዳደር አቶ ኦርዲን በድሪ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ካሳሁን ጎበዛይና ጨምሮ ሌሎች የሀረሪና አጎራባች ክልሎች ከፍተኛ የስራ ኃላፊዎች ና የሀገር ሽማግሌዎች በጋራ በመሆንም በይፋ አስጀምረውታል። የክብረ በዓል አካል የሆነው የሀረሪና የአጎራባች ክልሎች ና ከተማ አስተዳደሮች የባህል ቡድን አባላት የተለያዩ ባህላዊ ይዘት ያላቸው ጭፈራዎችንና ባህላዊ መገለጫዎችንም ለበዓሉ ታዳሚዎች እያቀረቡ ይገኛሉ። በተጨማሪም የክብረ በዓሉ አካል የሆነው የሀረሪና አጎራባች ክልሎች ባህላዊ ኤግዚቢሽንን የሀረሪና አጎራባች ክልሎች እንዲሁም የፌዴራል ከፍተኛ የስራ ኃላፊዎችን በይፋ አስጀምረውታል። የሸዋሊድ በዓል የዓለም የማይዳሰስ ቅርስነት ህዳር 25 ቀን 2016 ዓ.ም የተመዘገበ የክልሉ ሁለተኛ ቅርስ መሆኑም ይታወቃል። በክልሉ የኢድ አልፈጥር በዓል ከተከበረበት ቀን ጀምሮ ለተከታታይ ስድስት ቀናትም ከተጾመ በኋላ የሚካሄድ ክብረ በዓል መሆኑም ተገልጿል። በሌላ መረጃ የሱዳን ጦር ካርቱምን ከተቆጣጠረ በኋላ ንጹሐን ዜጎች መገደላቸውን ተመድ እየገለጸ ይገኛል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር የሆኑት ቮልከር ቱርክ የሱዳን ጦር ከህግ ውጪ ግድያ መፈጸሙን የሚጠቁ አሳማኝ ሪፖርቶች መኖራቸውንም ነው የተናገሩት። በዚህም በጣም ማዘናቸውን ገልጸው ንጹሐን ዜጎች ላይ ግድያው የተፈጸመው የሱዳን ጦር ባለፈው ሳምንት መዲናዋን ከተቆጣጠረ በኋላ መሆኑንም ነው የገለጸው። በርካታ ንጹሃን ዜጎች ላይ የተፈጸመው ከሕግ ውጭ የሆኑ ግድያዎች እንደነበሩ የሚጠቁሙ ጠንካራ ሪፖርቶችም አሉን ያለው በካርቱም የተለያዩ አካባቢዎች ከሱዳን ፈጥኖ ደራሽ ኃይል ጋር አብሯችኋል በሚል ግድያዎቹ ተፈጽመዋልም ብለዋል ኮሚሽነሩ። በካርቱም ውስጥና ከካርቱም ውጭም በታጣቂዎች ንጹሀን ሲገደሉ እያሳያሉ እየተባሉ ብዙ ቪዲዮዎችን በማህበራዊ ሚዲያ ሲዘዋወሩም ተመልክተናል። ቢቢሲ ቪዲዮዎቹን በገለልተኛ ወገን ማጣራት ባይችልም የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ቪዲዮዎቹ ተአማኒነት አላቸው ማለቱን ግን ዘግቧል። የሱዳን ጦር ስለቀረበበት ክስ ምላሽ እስከሚሰጥም ቢቢሲ እየጠበቀ ይገኛልም ነው የተባለው። የታጠቁ ወንዶች ንጹሀንን በጭካኔ በአደባባይ ሲገድሉ የሚያሳዩ ብዙ አሰቃቂ ቪዲዮዎች አሉ ብለዋል ኮሚሽነሩም። አንዳንዶቹ ቪዲዮዎቹ ላይ ጥቃት አድራሾቹ የሱዳን ፈጥኖ ደራሽ ኃይል ወይንም ደግሞ አርኤስኤፍ ደጋፊዎችን እየቀጡ እንደሆነ ይናገራሉ። ላለፉት ሁለት ዓመታት የሱዳን ጦርና የሱዳን ፈጥኖ ደራሽ ኃይል ጦርነት ውስጥ መሆናቸው የሚታወቅ ነው። የሱዳን የእርስ በርስ ጦርነት በዓለም የከፋውን ሰብአዊ ቀውስ መፍጠሩ ተገልጿል። የሱዳን ጦር ኮማንደሮች ይህንን የዘፈቀደ ግድያ በአፋጣኝ እንዲያቆሙ እጠይቃለሁ። በግላቸው ጥቃት የሚሰነዝሩም ይሁኑ ወታደራዊ ትዕዛዝ የተሰጣቸው በዓለም አቀፍ ህግ ተጠያቂ መሆን አለባቸውም ሲሉ ኮሚሽነሩ አሳስበዋል። የሱዳን ጦርና አጋሮቹ በአርኤስኤፍ ስር የነበሩትን ሳኔር ገዚራ እና የሰሜን ኮርዶፋን የተወሰኑ አካባቢዎችን መልሰው ከተቆጣጠሩ በኋላ የሰብአዊ መብት ጥሰቶች በመፈጸምም ተከሰዋል ነው የተባለው። ከሁለት ወር በፊት ጀነራል አብድል ፈታህ አልቡርሃን ኮሚቴ አዋቅረው በገዚራ መዲና ዋድ መዳኒ የተፈጸሙ ጥቃቶች እንዲመረመሩ ቢያደርጉም ግኝቱ ለህዝብ እስካሁንም ይፋ አልተደረገም በዋድ መዳኒ ደርሷል የተባለው ሰብአዊ መብት ጥሰት ተከትሎ አሜሪካ በአልቡርሃን ላይም ማዕቀብ ጥላለች የፈጥኖ ደራሽ ሀይሎ መሪ ሙሐመድ ሀምዳን ዳጋሎም በጦር ወንጀሎችና በጭካኔ ድርጊት ማዕቀብ ተጥሎባቸዋል የአርኤስኤፍ ሀይል ሰዎችን በማሰር ችግር በማሰቃየት ና የሱዳንን ጦር ደግፋቸዋል በሚል በመረሸን ና በምዕራብ ዳርፉር ጎሳተኮር ግድያን በመፈጸምም ተከሷል። ጦሩ ከዚህ ቀደም ግድያ እየተፈጸመው ና የሰብአዊ መብት ጥሰት የደረሰው በተወሰኑ ወታደሮች ነው ሲልም አውግዞ ነበር። መዲናዋ ካርቱም ለሁለት ዓመት ገደማ በፈጥኖ ደራሽ ኃይሉ ስር የቆየች ሲሆን በቅርቡ በሱዳን ጦር ይዞታ ስር ገብታለችም። ፈጥኖ ደራሽ ኃይሉ ውጊያውን ለመቀልበስ የዛተ ሲሆን ጦርነቱ በሀገሪቱ ሰሜናዊ ክፍል በአዳዲስ ግንባሮችም ሊቀጥል እንደሚችልም ነው የተዘገበው። ሊቢያ የሕዝብ አወቃቀሯን በአፍሪካውያን ለመቀየር እየሞከሩ ነው ያለቻቸውን የረድኤት ድርጅቶች አባረረች። በሊቢያ ያሉ የረድኤት ድርጅቶች አፍሪካውያንን ስደተኞች እንዲቆዩ በማበረታታት የሀገሪቱን ስነ ሕዝብ አወቃቀር ለመቀየር እያሴሩ ነው ሲሉ ባለስልጣናቱ ከሰዋል። እነዚህ የሀገሪቱን የስነ ህዝብ አወቃቀር ወይም ደግሞ ዲሞግራፊ ለመቀየር አሲረዋል የተባሉ ድርጅቶችም ቢሮዋቸው እንዲዘጋ በያዝነው ሳምንትም ሐሙስ ትዕዛዝ አስተላልፏል ባለስልጣናቱ። ድንበር የለሽ የሐኪሞች ማህበር፣ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር እና የኖርዌይ የስደተኞች ምክር ቤትን ጨምሮም አስር ድርጅቶችም ተለይተዋል ነው የተባለው። የአፍሪካ ተወላጅ የሆኑ ስደተኞችን በሀገራችን የማስፈር እቅድ የጥላቻ ተግባርን የሚወክል ነው። አላማውም የሀገሪቱን የስነ ህዝብ አወቃቀር ለመቀየርና የሊቢያን ማህበረሰብ አደጋ ላይ የሚጥል ነው ሲሉ የሀገር ውስጥ ደህንነት ባለስልጣናት ቃል አቀባይ ሳሌም ጌት ሀሙስ እለት ተናግረዋል። ከዚህ ቀደም የቱኒዚያው መሪ በዋነኝነት አረብና ሙስሊም የሆነችውን የሰሜን አፍሪካዋን ሀገራቸውን የስነ ህዝብ አወቃቀር ለመለወጥ ሴራ ተጎንጉኗል ሲሉ መናገራቸውም ይታወሳል። ከሰሐራ በታች አሉ አፍሪካውያን ወደ ቱኒዚያ የሚሰደዱት የዚህ ሴራ አካል ነው ማለታቸውን ተከትሎ በጥቁር ጠልነትና በዘረኝነትም ተወግዘውም ነበር ተብሏል። ሁለቱም ሀገራት በሜዲትራኒያን ባህር ዳርቻ ላይ የሚገኙ ሲሆን ባህር አቋርጠው ወደ አውሮፓ ለሚገቡ አፍሪካውያን ስደተኞች ቁልፍ መሸጋገሪያዎችም ናቸው። የሊቢያው መሪ መሐመድ ጋዳፊ በአውሮፓውያኑ ሁለት ሺ አስራ አንድ መውደቅን ተከትሎ ሀገሪቱ ሥርዓተ አልበኝነት ሰፍኖባታል። ሀገሪቱ ለሁለት ተከፍላ በተቀናቃኝ አስተዳደሮችም እየተመራችም ትገኛለች። የታጠቁ ሚሊሻዎች በርካታ የሀገሪቱን ክፍሎች የሚመሩበት ሁኔታ ተፈጥሯል። እንዲሁም ህገ ወጥ የሰዎች ዝውውርም መናኸሪያ አድርጓታልም ተብሏል። የስደተኞች መቆያ ማዕከላት በሚሊሻዎች ይመራሉ። እነዚህ ሚሊሻዎች ስደተኞችን በማስረብ እንዲሁም እስከ ሞት በሚያደርሱ ክፉኛ በመደብደብ ይወነጀላሉም ነው የተባለው። የሊቢያ የባህር ጠረፍ ጠባቂዎችን በአደጋ ውስጥ ሆነው በጀልባዎች እየተጓጓዙ ያሉ ስደተኞችን ከመታደግ ይልቅ በቪዲዮዎች ይቀርጿቸዋል። የሊቢያ ባለስልጣናት በእነዚህ ክሶች ላይም የሰጡት አስተያየትም የለም። የረዴት ድርጅቱን የማባረር ትእዛዝ ከሰሞኑ እየተላለፈው መቀመጫውን በዋና ከተማዋ ትሪፕል ያደረገውና ዓለም አቀፍ እውቅና በተሰጠው መንግስት ነው። ታዲያ ይሄ ሁሉ ነገር ሲሆን ሊቢያውያን አፍሪካውያን ናቸው ወይንስ አይደሉም የሚለውም አብሮ ይነሳል። ድንበር የለሽ የሀኪሞች ማህበር ወይንም ደግሞ ኤምኤስኤፍ ከመጋቢት ጀምሮ የሊቢያ ባለስልጣናትን የትንኮሳ ዘመቻ ካደረሱባቸው በኋላ ከሳምንት በፊትም ስራውን ማቆማቸውን ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ የሚረዳቸው ስደተኞች በችግር ላይ ያሉ መሆናቸውን ለቢቢሲ መናገሩ ይታወሳል። ትሪፕሊ መንግስት ፍቃድ እንደሚሰራም ነው ያከለው። ከሊቢያ ባለስልጣናት ጋር በመገናኘት ሁኔታውን በግልጽ ለመረዳት እየሞከር ነው። ዩኤንኤስቺአር በሊቢያ ከሰላሳ አመታት በላይም ሲሰራ ቆይቷል። በእነዚህ አመታት ለስደተኞችና ጥገኝነት ጠያቂዎች ሰብዓዊ እርዳታዎችን መለገስም ጨምሮ ተጋላጭ የሊቢያ ማህበረሰቦችንም እየደገፈ ይገኛል ሲሉም ቃል አቀባዩ ዊሊያም ስፒላርድ ተናግረዋል። የሊቢያ ባለስልጣናት አስሩ የረድኤት ድርጅት ላይ ከሰነዘሩት ውንጀላ አንዱ ለህገወጥ ስደተኞች ምግብ አልባሳትና መድኃኒት በመስጠትም ይደግፋሉ የሚል ነው። ይህንም እንደ ባለስልጣኑ ስደተኞቹ ሊቢያን እንደ መሸጋገሪያ ሳይሆን የመጨረሻ መዳረሻቸው ሀገር እንዲቆጥሯት ማበረታታታል የሚል ነው። ነገር ግን ባለስልጣኑ የሚደውሉት ሳይሆን በርካታ ስደተኞች በሊቢያ መቆየት እንደማይፈልጉም ይናገራሉ ለአመታት ኢትዮጵያንን ጨምሮ ከሳሃራ በታች የሚመጡ አፍሪካውያን ስደተኞች በሊቢያ መገደል ባርነት ወይም በተደጋጋሚ መደፈርንም ጨምሮ የከፋ የመብት ረገጣና ጥሰቶች የሚፈጸሙባቸዋልም ነው ያሉት። አጸያፊ ጥቁር እያለ ይጠራኝ የነበረ ደፈረኝ። እናም ሴቶች የተፈጠሩት ለዚህ ነው አለኝ፣ ስትል ቤቱን እንድታጸዳ የቀጠራት ግለሰብ ያደረሰባትን አንዲት በሊቢያ የነበረች ሱዳናዊት ስደተኛም ለቢቢሲ አስነብባ ነበረ። ህጻናቱ ራሱ ለእኛ ክፉ ናቸው፣ እንደ አውሬና ጠንቋይ አድርገው ይቆጥሩናል። ጥቁርና አፍሪካዊ ብለው ይሰድቡናል። እነሱ እራሳቸው አፍሪካውያን አይደለሙን? ይህቺ ስደተኛ ትጠይቃለች። አሜሪካ ፑቲን በተኩስ አቁሙ ላይ በሳምንታት ውስጥ ውሳኔ ላይ ሊደርሱ ይገባል ስትል ተናገረች። ፕሬዚዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁሙ ላይ ያላቸው አቋም በሳምንት ውስጥ እንደሚታወቅ የአሜሪካ ከፍተኛ ዲፕሎማት ተናገሩ። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራስልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ውጭ ጉዳይ ሚኒስቴሮች ስብሰባ በኋላም ተናግረዋል። የብሪታንያና የፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውንም ቀጥለዋል ሲሉም እየከሰሷቸው ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሶስት ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ ቢሞክሩም በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸውንም ጥቃትን አጠናክረው ቀጥለዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም የዩክሬን ስትቀበል ሩሲያ በበኩላ እስካሁን ውሳኔዋን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚደርጉትን የጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውንም ዋይት ሃውስም አረጋግጦ ነበር። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉት ማዕቀብ ሲነሳ መሆኑን አጽንኦት በመስጠትም ቅድመ ሁኔታዎችን አስቀምጣል። ሩሲያ ይህንን ድርድር ጦርነቱን ለመቀጠል የምትጠቀምበት ስልት ሊሆን ይችላል ተብለው ማርኮ ሩቢዮ የተጠየቁ ሲሆን እሳቸውም የትራምፕ ጦርነቱን በአስቸኳይ የማስቆም አቋምን በድጋሚም ተናግረዋል። ሩሲያውያን ጦርነቱን ለማስቆም ያለንን አቋም ያውቃሉ። በቅርቡ ከሚሰጡት መልስ ወደ እውነተኛ ሰላም ለመምጣት ወይም የማዘግየት ዘዴ እንደሆነ ግልጽ ይሆናልም ነው ያሉት አክለውም ትራምፕ ስለ ድርድሮቹ ማለቂያ በሌላቸው ድርድሮች ወጥመድ ውስጥ አይገቡምም ሲሉ አጽንኦት ሰጥተዋል። የኔቶ ከፍተኛ ባለስልጣናት በበኩላቸው ፑቲን የተኩስ አቆም ለማድረግ እየተዘጋጁ ስለመሆናቸው ምንም አይነት ፍንጭ እንደሌለ ነው ቢቢሲ የዘገበው። ሩቢዮ ግን የተኩስ አቆም ስምምነት ላይ እንደሚደረግም ተስፋ እየሰነቁ ነው ተብሏል። ሩሲያ የምትሰጠውን ምላሽ ተከትሎ አሜሪካ አካሄዷ እንደገና እንደምትገመግም አስረድተዋል። ከስድስት ወር በኋላ ሳይሆን በቅርቡ ሩሲያና ፑቲን ውሳኔ ላይ መድረስ አለባቸውም ብለዋል ማርኮ ሩቢዮ። ሐሙስ እለት የፖላንድ የውጭ ጉዳይ ሚኒስቴር ራዴክ ሲኮርስኪክ በተመሳሳይ መልኩ ፑቲን ጦርነቱን ለማስቆም እርግጠኝነታቸውን በወራት ውስጥ ሳይሆን በሳምንታት ሊያሳዩ ይገባልን ብለው ነበረ። የዩክሬን የተኩስ አቁም ስምምነቱን በተቀበለችበት ሁኔታ ፑቲን የተኩስ አቁም ስምምነት ላይ ካልደረሱ የአሜሪካ ትዕግስት መመናመኑም አይቀርም ሲሉ ከሩቢዮ ጋር ውይይት ካደረጉት በኋላ ራዴክ ተናግረዋል። ራዴክ ለቢቢሲ እንደተናገሩት አሜሪካ ፑቲን ጦርነቱን በማስቆም የራሳቸውንም ገጽታ የሚጠብቁበትን እድል ለፑቲን ሰጥቻቸዋለሁም ብለዋል ተብሏል። ፑቲን ይህንንም የማያሳኩ ከሆነ ግን ሩሲያ ተጨማሪ ማዕቀብ እንደሚጣልባትና ለዩክሬን ተጨማሪ ወታደራዊ እርዳታ ሊሰጣት ይችላልም ሲሉም ነው የገለጹት። የትራምፕ አስተዳደር በስህተት ወደ ኤል ሳልቫዶር የላከውን ግለሰብ እንዲመለስ ፍርድ ቤት አዘዘ። የዶላንድ ትራምፕ አስተዳደር በስህተት ወደ ኤል ሳልቫዶር የላከውን ግለሰብ ወደ አሜሪካ እንዲመለስ ነው ፍርድ ቤት ያዘዘው። የሜሪላንዱ ነዋሪ ኪልመር አብሪጎ ጋሪሲያ በስደስት ወደ ኤልሳልቫዶር እስር ቤት መላኩም ነው የተገለጸው። ያለፈው ወር ኪልመርና ሌሎችን በመቶዎች የሚቆጠሩ ሰዎች የወንጀለኛ ቡድን አባላት ናቸው ተብለው ከአሜሪካ መባረራቸውንም ይታወሳል። እስከ ሰኞ ድረስ ኪልመር ወደ አሜሪካ እንዲመለስም ዳኛ ፓውል ዚኒስ ወስነዋል። የአሜሪካ የስደትና ከስተምስ ቢሮ አይ ግለሰቡ ወደ ኤልሳልቫዶር የተላከው በስህተት ነውም የተባለው በ2019 ኪልመር ከአሜሪካ መባረር እንደሌለበት በፍርድ ቤትም ተወስኖለት እንደነበርም እየተዘገበ ይገኛል። ዋይት ሀውስ ግን ግለሰቡ የኤምኤስ 13 ወንጀለኛ ቡድን አባል ነው ብሎ ከሶታል። ጠበቃው እንዳሉት ይህንን ክስ የሚደግፍ ማስረጃ አልቀረበም ሲልም ነው የተከራከረው። የትራምፕ አስተዳደር ወደ ኤል ሳልቫዶር የከፋ እስር ቤት የላኩት 238 ቬንዞላውያን፣ 23 የኤል ሳልቫዶር ዜጎችም ናቸው። የተወደዳችሁ ና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰአቱ ተሰሙት የወደድ ነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸርቆዩ ሰብስክራይብ ላይ ኮሜንት ሼር ማድረግ እንዳትረሱ ያልኩኝ እኔ ኮዲ ተሰናበትኩ ሰላም በያለንበት ለሁላችን